ውሃል ሽ ውሃ ምጣውልሽ። እኔ መቼ ይሃልኩሽ? ሁና እንደልኩሽ። እኔ እኮ ደሀ ብታስ መስሪ ነበር። ለካ ደንቆሮ ነሽ። ሰላም፣ እንዴት ናችሁ? የነጂሆም ኩኪንግ ቤተሰቦች ዛሬ አቤም ክፍል አንድ ተከታታይ ድራማ ይዤላችሁ መጥቻለሁ። ከዛ በፊት ከወደዱት ላይክ ያድርጉ፣ ሰብስክራይብ ያድርጉ፣ ሼር ያድርጉ። እስከ መጨረሻው አብረውኝ ቆዩ። ዛሬ እንግዲህ ሀናና አቤም ይህን ድራማን የጀላችሁ የመጣሁት አቤም በጣም ሀብታም ስለሆነ፣ ሀና ደግሞ በጣም የድሃ ልጅና አስተናጋጅ ናት። የአቤ እናት ልጃቸውን መዳር ወይም እንዲያገባላቸው የሚፈልጉት ሰው የሀብታም ልጅ መሆን አለባት። ምክንያቱም እኛ ጋር መመጣጠን አለባቸው። እንዲህ ድሃ ደግሞ ሰው ነው እንዲህ ይላሉ። ሳስባቸው ግን ድሃ በቅሎ የተገኘ የመሰላቸው ይመስላሉ። አቤ ደግሞ ከአስተናጋጇ ካህና ፍቅር ይዞታል። በዚህ ደስ ያላላቸው የአቤ እናትም ሀናን ብዙ ነገር ለማድረግ ሞክረዋል። እቺ ደሀ መናጢም እያሉ ይሳደባሉ። የባስ ብሎ ደግሞ የአቤም እህት ደሀ አትወድም። እቺ መናጢ እንዴት ወደኛ መጣች? ብሩን ፈልጋ ከሆነው እያለች ከእናቷ ጋ ታወራለች። እማዬ፣ አትናደጅ ደግሞ የሚሆነውን ሁሉ እኔ ያደርጋለሁ። ዛሬ የማደርጋ ድርጊት ድጋሜ ከወንድሜ እንድትርቅ ያደርጋታል በማለት ሀና ወደም ታስተናግድበት ካፌ አምርታለች። እዛም በመሄድ ውሃ ትላታለች። ውሃ ስታመጣላት እንደ ምንድን ነው ይሄ ውሃ? እኔ ውሃ ብዬሻለሁ እንዲ? እኔ ያዘዝኩት ቡና ነው ትላታለች። ምን ማለት ነው እንዴ አሁን እኮ ቡና ነበር ያልሺው? ውሃ ነበር ያልሹ? ትላታለች እሷም፣ ይሄ ጣውላ ምንድን ነው? ይሄ ጠረጴዛ አልጸዳም በደንብ አጽዱት። የጽዳት ሰራተኛ የለም እንዴ? እያለች ታወራለች። እና ሀናም በስርዓት ለማናገር ትሞክራለች። እባክሽ ይህን ጠረጴዛ በልብስሽን ቢሆን ወሉዩም ነገሩ ተዩ። ከአንቺ ልብስ ከአንቺ ከፎጣው ፎጣው ይሻላል ትላታለች ከአንቺ ልብስ። ሀናም አሁንም፣ ምንድን ነው የምትፈልጊው? በስርዓት የምታወሪ ከሆነ ተናገሪ፣ ትላታለች። ይሄን ውሃ ያመጣሁልሽ ለአንቺ ነው። እኔ አልጠጣም፣ ትላታለች። ደሃ በቃ የሚያስበው ውሃን ለሚጠጣ ነገር ነው እንዲህ ውሃ እኮ መታጠቢያም ይሆናል ትላለች ሀና። እስካሁን ድረስ በጣም ታግሳ ጸጥ ብላታለች። አሁን ገና መስመርሽን አለፍሽም ትላታለች። የሀና ጓደኛ በጣም ትናደዳለች። እቺ ልጅ ግን ምን እያለች ነው? ማናትም? ትላታለች። አይ የአቤ እህት ናት። እኔ እሷን ምንም መናገር አልፈልግም። እንዴት መሸኘት እንዳለብኝም አውቃለሁ። ስለዚህ ትላታለች። እና ታዲያ አንቺን ስሜትሽን፣ ሞራልሽን የሚነካ ነገር እየተናገረች እንዴት ነው ሰው እንዳይቀየም ብለሽ ጸጥ የምትይው በማለት ተነስታ ትሄዳለች። እሺ ምንድን ነው ይህን ሁሉ ስድብ ያመጣው? የተያዘሽ ነገር መጣልሽ? ትላታለች ይህና ጓደኛ ልጅቱም መልቀቅ በማለት እረባክሽ፣ እኔ ይህን አላዘዝኩም። እኔ እኮ ድሀ ዝም ብሎ ይመስለኝ ነበር፣ ለካ ደንቆሮም ጭምር ነው እያለች ልጅቷ አሁንም ቀጥላለች። የሀና ትዕግስት ግን በጣም ይገርማል። ውስጥ ከገባሽ በኋላም በጣም ታለቅሳለች። ጓደኛዋም አይዞሽ በማለት ታበረታታታለች። ግንኮ ግን እኮ ብትናገሪያት ጥሩ ነው፣ ይህን ያክል ለምንድን ነው መብትሽን የማታስከብርውም? እያለች ትመክራታለች ልጅቷም ወደ ቤቷ በመሄድ እማዬ ዛሬ ያችን መናጤ ድሀ እንዴት እንዳደረግኳት ድጋሜ ወንድሜ ጋር አትመጣም እያለች ለእናቷ ታወራለች። እናትየዋም በጣም ደስ ይላቸዋል። እናትየዋ እንዲያገቧት የሚፈልጉት የሀብታም ልጅ አለች እና አቤን ስለምትወደው ትመላለሳለች። እኔ አልፈልግሽም፣ በቃ ሀናን ነው የምፈልገውም ይላታል። በመንገድ ላይ ሁሉም ታስቸግረዋለች እሱ ምንድን ነው አትሰሚኝም እንዴ? ያቺ ድሃ ምን ታደርጋለች? ትላለች። ሀናም በጣም ተናዳለች። አቤ መንገድ ላይ ሲያገኛት እኔ ምንም ነገር ላናግርህ አልችልም፣ ላወራህም አልችልም። በቃ ተወኝ። ከዚህ በኋላ የኔና ያንተ ግንኙነት አደጋ ላይ ነው። ቢቀጥልም ባይቀጥልም በቃ እኔ እርሳኝ ትለዋለች። እሱም በጣም ይናደዳል። ለምን እንደዚህ አልሽኝ? ይላታል ያ ሁሉ የምታዝንልኝ ያ ሁሉ የምታስብልኝ የት ገብቶ ነው ይላታል። በቃ እሱን ሁሉንም እርሳው በማለት አመናጭቃ ትታው ትሄዳለች። አቤም ግራ ስለገባው ወደምታስተናግድበት ካፌ ያመራል። ጓደኛዋንም ይጠይቃታል። ለመሆኑ ሀና ዛሬ ምንሆናለች ትለዋል ይላታል። ሌላም አስተናጋጅ ስለነበር እሱን ይጠይቀዋል። እንዴ ልጅቷ ምን ሆና ነው የምትለኝ አንተ ከራሷ አንደበት ለምን አትሰማም? ይለዋል። አቤም ይናደዳል። የሀና ጓደኛም እኔ ምንም ማለት አልችልም፣ በቤተሰብ ጣልቃ መግባትም አልፈልግም እና ደግሞ እሷን ራሱ ጠይቃት በማለት ትነግረዋለች። አይ አንቺ ጓደኛሽ ናት፣ የኔና የእሷ አብሮ መሆንና መቀጠል የወደፊት ተስፋችን አንቺ እጅ ላይ ዛሬ አለ። ሀና የሆነችውን እባክሽን ንገርኝ ብሏታል። እሷም እህት መታ ነበር በማለት ትጀምርለታለች። እና ታዲያ ይላል። እና በብዙ ብዙ ቃሎችን ተናገረች፣ ብዙ መጥፎ ስሜቷን የሚነኩ ተናገረቻት። ለዛ ነው በጣም ደብሯት እና አልቅሳ የሄደችው ትለዋለች ቺ እህቴናት በማለትም ተናዶ አንቄ ነው የምደፋት በማለት ይሄዳል። እናቱ ጋም ሲሄድ ልጅቷ ሀናን ያደረገቻትን እንደዝና ለእናቷ ታወራለች። እናትየዋም በጣም ደስ ብሏታል። አቤን ሊድሯት የፈለጓትም ልጅ አብራቸው ስለነበረች በጣም ደስ ይላታል። እማዬ አብረን እንድንሆን እፈልጋለሁ፣ ግን እሱ እያለችም ወሬዋን ቀጥላለች። እሱ ደግሞ ድንገት ገብቶ እህቱን ያንቃታል። እናትየዋ እሪ ልጄን ገደለብኝ እያሉ ኡኡ ይላሉ። የዛሬው ክፍል ይህን ይመስል ነበር። በክፍል ሁለት እስከምንገናኝ ነጅ ሆም ኩኪንግን ላይክ ያድርጉ፣ ሰብስክራይብ ያድርጉ፣ ሸርም ያድርጉ እስከ መጨረሻው አብራችሁ ስለቆያችሁ ቆያችሁ አመሰግናለሁ። በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። መልካሙን ሁሉም መኝላችኋለሁ። መልካም ቀን ባይ